የአሪ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ታፈሰ ተስፋዬ እንደገለጹት በበልግ እርሻ 48190 ሄክታር መሬት በወቅታዊ ሰብሎች ለማልማት እንደታቀደ ገልጸው ከ49700 ሄክታር በላይ የእርሻ ስራና ከዝናቡ ዘግይቶ መጀመር ጋር ተያይዞ ከ25000 ሄክታር በላይ በዘር መሸፈኑን ተናግረዋል። እንደ ዞንም እንደ ወረዳም የምናለማቸውን ዋና ዋና ሰብሎቹን በግብርናው ኤክስቴንሽን መሰረት ና በክላስተሪንግ እርሻ ለማልማት ነው ግብ አርገን የተነሳ ነው። በአጠቃላይ በበልጉ እርሻ አርባ ስምንት ሺ አንድ መቶ ዘጠና ሄክታር በወቅታዊ ሰብሎች ነው የምናለማው። የእርሻ ሁኔታችንን ስንመለከት አርባ ዘጠኝ ሺ ሰባት መቶ አካባቢ እርሻ ስራ ተከናውኗል። ከመቶ ፐርሰንት በላይ ካሰብ ነው በላይ እርሻ ስራ ተከናውኗል። የዘር ሂደቱንም ስንመለከት ያው ዝናቡ ዘግይቶ ስለጀመረ የዘር ሂደቱ ሂደቱ ወደ 2500 አካባቢ ደርሷል። አክለውም የተሻሻለ አሰራርን በመከተል የሜካናይዜሽን እርሻን መሰረት በማድረግ በትራክተር እርሻ ለማልማት ከታቀደው 500 ሄክታር መሬት 163 ሄክታር መሬት የለማ ሲሆን 158 ሄክታሩ ለዘር ብዜት ስራና ቀሪው ለምግብ ፍጆታ እንደሚውል ገልጸው ለስራው የጂንካ ዩኒቨርሲቲ አስተዋጽኦ ከፍተኛ ነው ብለዋል። የጂንካ ዩኒቨርሲቲ አስተዳደርና ልማት ምክትል ፕሬዚዳንት ዶክተር ለሙ አይለቴ በበኩላቸው ዩኒቨርሲቲው ከመማር ማስተማር ስራው ባሻገር አቅሙን ለማጎልበትና ማህበረሰቡን ለማገልገል የተለያዩ የግብርና ልማት ስራዎች በእርሻም ሆነ በእርባታው ዘርፍ እየሰራ እንዳለ ገልጸዋል። ዩኒቨርሲቲው ከመማር ማስተማር ስራዎች ባሻገር አቅሙን ለመጎልበት እና ማህበረሰቡን ለማገልገል የተለያዩ የልማት ስራዎች ላይ ተስማርተን እንገኛለን። መጀመሪያው ቴማቲክ ኤሪያው ግብርና ስለሆነ የእርሻው አለ የእንስሳት እርባታው አለ፣ የአሳ እርባታ አለ። እና ስፋት አሁን እየተንቀሳቀስ ነው እየሰራን ያለ ነው። ግቢ ውስጥም ከግቢ ውጭ የእርሻ ልማቶችን ነው እየሰራን ያለ ነው። አክለውም አርሶ አደሩ ከባህላዊ የአስተራረስ ስርዓት ዘመናዊ የአስተራረስ ስርዓት በሜካናይዜሽን እርሻ በትራክተር እንዲያርሱ እየተደረገ መሆኑን አስረድተዋል። አገረስና አብዛኛው ቦታ አርሶ አደሮቻችን ኋላ ቀር አስተራረስ ስርዓት ነው ያላቸው የግብርና አሰራራቸውም ኋላ ቀር በሰው ኃይል በሰው ጉልበት የሚሰሩ ስራዎች ነው ላይ ነው። እና ሌላኛው ደግሞ በምርምር ያልተደገፉ እንዲያው በልማድ በልምድ የመጡ አዝርዕቶች ነው እየዘሩ ያሉ ማለት ነው። እንደ ዩኒቨርስቲ እኛ እያደረግን ያለ ነው ተመራማሪዎቻችን የተመራመሩበት ውጤት ያገኙበትን የተለያየ አይነት ግብርና ግብዓቶችን ወደ መሬት በማውረድ መጀመሪያ እኛ እንሞክራለን። ከዛ በኋላ ለማህበረሰቡ የማላመድ ስራዎች እንሰራለን። ከዛ ባሻገር ደግሞ በበሬ የመዝራቱ ስራዎችን የሀገር በቀል እውቀቶችን ወደ ጎን ሳንተው፣ ምክንያቱም አንዱ ተማሪ ካሄዳችን ስለሆነ ማለት ነው። በዛ በተጨማሪ ግን ፋርም ሜካናይዜሽን የሚባሉ የማሽነሪ ስራዎች በስፋት አስከብተን ማህበረሰቡንም እያገለገልን ቀኝ በደቡብ አሪና በካዳውላ አሪ ወረዳ በጨለጎድና ባይጽማል ቀበሌ በበቆሎ ምርጥ ዘር ብዜት የተደራጁ አርሶ አደሮች እንደገለጹት የተሰማሩበት የበቆሎ ምርጥ ዘር ብዜት የእርሻ ስራ በባህላዊ የአስተራረስ ስርዓት ረጅም ጊዜ እንደሚፈጅባቸው ጠቅሰው፣ አሁን ግን የጂንካ ዩኒቨርሲቲ በተመጣጣኝ ዋጋ ያቀረበላቸው ትራክተር የእርሻ ስራቸውን እንዳቀላጠፈላቸው ይናገራሉ። ትራክተር ከዩኒቨርሲቲው በተመጣጣኝ ዋጋ በማግኘት ይህንን ልማት የጋራ አለመጠን ትርፋማ ለመሆን በከፍት ቢሆን እስከ ሁለት ወር የሚፈጃ የእርሻ ጊዜ ነው። በከፍት ጉልበት እንደማይቻል አሰበንና ትብብር ዩኒቨርሲቲውን ጠየቀን። ዩኒቨርሲቲው ደግሞ ትብብር በጠየቀ ነው መሰረት በሰጠው ትራክተር አማካይነት በጣም በቀለጠፈ ልማት በዚህ በምርጥ በዘቱ ማሳው ቶሎ እንድደርሰለን ያው እጅግ የረዳን መሆኑ ከዚህ በፊት ያው ያረሰን ነበረን አቅም በማጣት ሁለት ዙር ሳይሳካ ቀርቷል። ዘንድሮ ያው እንደምንም ብለን ያለን አርባ ሄክታር ነው። ኤምቦርስቲም ከጎናችን የረዳን እስከዚህ ደርሰናል። ጥሩ ነው።